ጤና ስጥልኝ፣ የተወደዳችሁ ተመልካቾች እንደምናላችሁ። ከሐረሪ ቴሌቪዥን በቀጥታ ስርጭት የዕለቱን ዜናዎቻችንን እነሆ። ከአጂብ እስከ ደከር ሰላም አደባባይ ያለው የሚሰራው የጤና ኮሪደር ስራ በአጭር ጊዜ ውስጥ ተጠናቆ ለአገልግሎት ክፍት እንደሚሆን የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ ገለጹ። ርዕሰ መስተዳደሩ በማኅበራዊ ትስስር ገጻቸው ባስተላለፉትም መልእክት ከአጂፕ እስከ ሰላም አደባባይ የሚሰራው የ35 ኪሎ ሜትር ርዝመትና የ30 ሜትር ስፋት ያለው የጤና ኮሪደር ልማት በተቋራጩ ምክንያት የተጓተተ መሆኑን አንስተዋል። ይሁን እንጂ በአሁኑ ጊዜ መንግስት በወሰደው የእረምት እርምጃ ግንባታው ስራው ምሽትና የእረፍት ቀናትን ጨምሮ በፍጥነት እየተካሄደ ይገኛል ብለዋል። የአካባቢው ማህበረሰብና የተለያዩ መንግስታዊና መንግስታዊ ያልሆኑ ተቋማት በትዕግስት ከመንግስት ጎን የሆነው ላደረጉት ገዛ ልባዊ ምስጋናን አቅርበው ኮሪደሩ በተቀመጠበት በተቀመጠለት የጥራት ደረጃ በአጭር ጊዜ ውስጥ ተጠናቆ ለአገልግሎት ክፍት እንደሚሆንም አስታዋል። ርዕሰ መስተዳደሩ በመልእክታቸውም የህዝባችን እምነትና ትዕግስት የበለጠ እንድንተጋ እንዲሁም ከባድ ኃላፊነት ስሜት በከባድ ኃላፊነት ስሜት ቃላችንን እንድንፈጽም አቅምም ሆኖናል ሲሉ ገልጸዋል። በሐረሪ ክልል የዲሲፕሊን ክስ የቀረበበት የሽሪያ ፍርድ ቤት ዳኛ ከስራ እንዲሰናበት ተደረገ። የሐረሪ ክልል ዳኞች አስተዳደር ጉባኤ ባከናወነው መደበኛ ስብሰባ በተለያዩ ጉዳዮች ላይ ውሳኔዎችን አስተላልፈዋል። ለዘገባው ገዛህኝ አራጌ የሐረሪ ክልል ዳኞች አስተዳደር ጉባኤ በከናወነው መደበኛ ስብሰባ በተለያዩ ጉዳዮች ላይ ውሳኔ አስተላልፈዋል። ከባድ የዲስፕሊን ክስ የቀረበበት የክልሉ መጀመሪያ ደረጃ ሸሪያ ፍርድ ቤት ዳኛ ከተገልጋይ ጉቦ በመቀበልና አላግባብ ሰውን በማሰር ስልጣኑን ያላግባብ በመጠቀም እንዲሁም ምስክር ሳይቀርብ እንደቀረበ አድርጎ በውሳኔ ላይ በማስፈር ለፈጸመው ከባድ የዲስፕሊን ጥሰት ሶስት የተለያየ የዲስፕሊን ክስ ቀርቦበት ክርክሩን አቅርቦ ነበር። ቢሆንም ግን ዳኛው በቀረበበት የዲስፕሊን ክስ ላይ የተጠቀሱ ጥፋቶችን የፈጸመ ስለመሆኑ በሰው ምስክርና በሰነድ ማስረጃ በመረጋገጡ ከስራ እንዲሰናበት ሲል የክልሉ ዳኞች አስተዳደር ጉባኤ የቅጣት ውሳኔ አስተላልፈዋል። በሁለተኛነት ጉባኤ የተመለከተው ግልጽ የህግ ጥሰት በመፈጸም በከባድ የዲሲፕሊን ክስ የቀረበበት የመጀመሪያ ደረጃ ሸሪያ ፍርድ ቤት ዳኛ ጉባኤ ሲሆን፣ ዳኛው ከባድ የዲሲፕሊን ክስ ቀርቦበት ጉዳዩ በሂደት ላይ እያለ ተጨማሪ የዲሲፕሊን ጥሰት የፈጸመ ስለመሆኑ አቤቱታ እየቀረበበት በመሆኑ ጉዳዩ ልባት እስኪያገኝ ድረስ ለጊዜው ከስራ እንዲታገድ ሲል ጉባኤው ውሳኔ ያስተላልፈዋል። የጉባኤ ሰብሳቢው የሀረሪ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ሰላሀዲን ቶፊቅ በየደረጃው ባሉ የክልሉ ፍርድ ቤቶች ጠንካራ የተጠያቂነት ስርዓትን በመዘርጋት አልፎ አልፎ በሚስተዋሉ ብልሹ ስነ ምግባር ባለቤት የሆኑ ዳኞችና የጉባኤ ተሿሚዎች ላይ አስተማሪ እርምጃዎችን መውሰድ ተጠናክሮ የሚቀጥል መሆኑን ገልጸዋል። በመጨረሻም ጉባኤው የ2018 በጀት ዓመት የክልሉ ፍርድ ቤቶችና የዳኞች አስተዳደር ጉባኤ እቅድን ገምግሞ በሙሉ ድምፅ ማጽደቁን ከክልሉ ጠቅላይ ፍርድ ቤት የተገኘ መረጃ ያመላክታል። ቀጥለናል። የተወደዳችሁ ከዳኝነት አገልግሎቱ በተጨማሪ ማህበራዊ ኃላፊነቱን እየተወጣ እንደሚገኝ የሐረሪ ክልል ጠቅላይ ፍርድ ቤቶች አስታወቀ። የሐረሪ ክልል ጠቅላይ ፍርድ ቤት በክረምት በጎ ፈቃድ መርሃ ግብር ያስገነባውን የአርቂ መደካማ ቤት ለባለቤቶቹ አስረክቧል። አየውብ ከዘሌ በስፋት መልክቶታል። የሐረሪ ክልል ጠቅላይ ፍርድ ቤት በክረምት የበጎ ፍቃድ መራ ግብር ያስገነባውን የአቅመ ደካማ መኖሪያ ቤት አስረክበዋል። በርክክብ ስነ ስርአቱ ላይ የተገኙት የሐረሪ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ሰልሀዲን ቶፊቅ እንደገለጹት ተቋሙ በተለያየ ሰው ተኮር ማህበራዊ ጉዳዮች ላይ ተሳታፊ የሆነ መሆኑን ገልጸው ተገንብቶ በዛሬ ዕለት ያስመረቁት መኖሪያ ቤትም የዚሁ አካል መሆኑን ተናግረዋል። ከዳኝነት ስርአቱ በተጨማሪ ማህበራዊ ኃላፊነቱን እየተወጣ ይገኛል ያሉት አቶ ሰልሃዲን አቅመ ደካሞችን መጠበቅና መደገፍ አጠናክረ የምንቀጥልበት ጉዳይ ነው ብለዋል። ሀረሪ ክልል የሀረሪ ክልል ጠቅላይ ፍርድ ቤት ያው ከዳኝነት ስርዓቱ ወይም አገልግሎቱ በተጨማሪ ከዚህ በፊትም ሲያደርግ እንደነበረው ያው በዚህ ዓመትም አቦከር ወረዳ ስር በሚገኙ ቤት የበጎ ስራ ሰርቶ አንድ ቤት አስረክበዋል፣ ማለት ነው። ስለዚህ ይሄ ፍርድ ቤት ከዳኝነት አገልግሎቱ በተጨማሪ ይሄን ማድረጉ ሰው ማህበረሰቡ ለፍርድ ቤት ያለውን አመኔታና አመለካከት ይጨምራል ብለን እናምናለን። ወደፊትም በቻልነው ያክል ይህንን እንቀጥላለን። የአቦከር ወረዳ አስተዳዳሪ አቶ ሱልጣን ሳኒ በበኩላቸው በጠቅላይ ፍርድ ቤት በኩል ለተደረገው ድጋፍ አመስግነው መሰል ድርጊቶች ሊበረታቱ እንደሚገባም ገልጸዋል። ባለን ቃል መሰረት የአቅመ ደካማ ቤቶችን በክረምት በጎ ፍቃድ ስራዎች ውስጥ እኛም በአቦከር ወረዳ ስም ጠቅላይ ፍርድ ቤትን ማመስገን እንፈልጋለን። ስለዚህ በጎነት ያው ለራስ ነው እና ሰው ተኮር ነው፣ ሰብአዊነት ነው፣ ሰብአዊነትን ይከተላልና፣ ለዚህ ደግሞ ሰው ተኮርነቱን በተግባር ያሳየ ፓርቲ ስለሆነ እኛም በድጋሚ በአቦከር ወረዳ ስም ጠቅላይ ፍርድ ቤትን ድጋፉ የተደረገላቸው ወይዘሮ ሰናይት በላይነት ለተደረገላቸው በጎ ተግባር ልባዊ ምስጋናቸውን አቅርበዋል። ሁለት በዛች በቤት ስኖር በጣም እያለቀስኩ ነበር። አሁን እዚህ ገነት ውስጥ ስገባ ደግሞ ልነግራቸው አልችልም። ደስታይን እንዴት አድርጌ እንደምወጣው ተሰጣልኛካል። በጣም በጣም በጣም በጣም በጣም እድሜና ጤና በርክክብ ስነ ስርዓቱ ላይ የሐረሪ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ሰላዲን ቶፊቅ እና ሌሎች ኃላፊዎችን ጨምሮ ጥሪ የተደረገላቸው እንግዶች ተገኝተዋል። በሐረሪ ክልል በበጀት ዓመቱ ከአንድ ነጥብ ሁለት ሚሊዮን ኩንታል በላይ የበጋ የመስኖ በጋ ምርት ልማት ለማምረት እየተሰራ መሆኑን የክልሉ ግብርና ልማት ቢሮ አስታወቀ። ቢሮው የመስኖ ልማት ስራን በተመለከተ ለግብርና ባለሙያዎችና ለባለድርሻ አካላት ስልጠናን ሰጥቷል። ለሞዲን ሙክታር ዘገባ ገዛኸኝ አራጌ የሐረሪ ክልል የግብርና ልማት ቢሮ የመስኖ ልማት ስራዎችን በተመለከተ ለግብርና ባለሙያና ለባለድርሻ አካላት የግንዛቤ ማስጨበጫ ስልጠና ሰጥቷል። የበጋ መስኖ ልማት የምግብ ዋስትናና ብልጽግናን ለማረጋገጥ ያለው ሚና ከፍተኛ መሆኑን ገልጸዋል። በመድረኩ በቢሮ የግብርና ኤክስቴንሽን ዳይሬክተር አቶ መሐመድ ሬድዋን በዚህ አመት ከ1.2 ሚሊዮን ኩንታል በላይ በበጋ መስኖ ለማምረት እየተሰራ መሆኑን ተናግረዋል። ምርቱ ካለፈው አመት ጋር ሲነጻዘር በ19600 ኩንታል ብልጫ እንደሚኖረው ገልጸዋል። በዘንድሮ አመት ከበጋ መስኖ ልማት 12670 አርሶ አደሮች ተጠቃሚ ለማድረግ እየተሰራ መሆኑን ተናግረዋል። ለዘንድሮ ምርት ከ6000 ኪሎ ግራም በላይ ዘሪያ ያስፈልጋል፣ ለዚህም በቂ ዝግጅት እየተደረገ ነው ብለዋል። የክልሉ የግብርና ልማት ቢሮ ሁሉንም ውሃ ያላቸው መሬቶች ለማልማት ልዩ ትኩረት የሰጠ መሆኑን ተናግረዋል። በስልጠናው ማጠቃለያ ላይ የስራ አቅጣጫ የሰጡት የግብርና ልማት ቢሮ ምክትል ኃላፊ አቶ ነስረዲን አህመድ ለመስኖ ስራዎች ስኬት ቢሮ ዝግጁ መሆኑን ተጠናክረው ሁሉም ባለድርሻ አካላት በቅንጅት እየሰሩ መሆኑን ገልጸዋል። ባለፈው ዓመት የተከሰተውን የነዳጅ አቅርቦት እጥረት ና የኤሌክትሪክ መቆራረጥ ለማስወገድ ውጤታማ ተግባር እየተከናወኑ እንደሚገኝ አስታውቀዋል። በገበያው ውስጥ ባለው ሕገ ወጥ ነጋዴዎች ላይ ህጋዊ እርምጃ ለመውሰድ ከበፊቱ በበለጠ ዝግጁ መሆኑን ተናግረዋል። የግብርና የምርት ገበያ ማዕከላት በዚህ አመት ስራ የሚጀምር መሆኑንና የገበያ ትስስር የመፍጠር ስራ ላይ እንደሚሰራም ተናግረዋል። በመጨረሻም ሁሉም የግብርና ባለሙያዎች አርሶ አደሩ በሙያቸው እንዲደግፉና በመስኖ ልማት ስኬት ውስጥ የበኩላቸው እንዲወጡ ጥሪ አቅርበዋል። ይህ ክልሉን ሰላምን ለማጽናት ህብረተሰቡ እያደረገ ያለው አስተዋጽኦ የላቀ መሆኑን የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ አስታወቀም። ህብረተሰቡ አጠራጣሪ ነገሮችና ጸጉረ ልውጦችን ሲያይ ለጸጥታ አካላት ማመልከት እንዳለበትም ተገልጿል። ለአርፋት ኡስማን ዘገባ አያንቱ አህመድ የክልሉን ሰላምን ለማጽናት ህብረተሰቡ እያደረገ ያለው አስተዋጽኦ የላቀ መሆኑን የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ አስታወቀ። የቢሮው ምክትል ኃላፊ ኮሚሽነር ነትሪ ዘከሪያ ለሐረሪ ቲቪ እንደገለጹት በአሁኑ ወቅት በክልሉ ስጋት መሆን የሚችል ምንም አይነት የጸጥታ ችግር አለመኖሩን ገልጸዋል። የክልሉ ጸጥታ ኃይሎች ከህብረተሰቡ ጋር በመቀናጀት የሰላም ግንባታና ሰላም የማስፈን ስራ እየተሰራ እንደሚገኝ አስታውቀዋል። ህብረተሰቡ የተለያዩ ማህበራዊ ሚዲያዎች ላይ የሚለቀቁ የተሳሳቱ መረጃዎችን ተገንዝቦ ጸረ ሰላም ኃይሎችን ሊታገል እንደሚገባ ገልጸዋል። ሐረሪ ክልል ስጋቶች ምን የሚያሰጉ ነገሮች የለበትም፣ ሰላም ነው። ሁሉም ነገር ድሮ በነበረበት፣ አንድም ነገር ቀድሞ በነበረበት ሁኔታዎች ለየት ያለ ነገር የለም ነገር ግን በአንዳንድ ቦታዎች ላይ ባሉ ነገሮች ላይ በተለያዩ በእነዚህ ማህበራዊ ሚዲያዎች በሚለቀቁ ትክክለኛ ያልሆኑ መረጃዎች ሕብረተሰቡን ስጋት ላይ የፈጠሩበት ሁኔታ ካልሆነ በስተቀር በክልላችን ለማህበረሰቡም ለክልሉም ስጋት የሚሆን አንዳችም የጸጥታ ችግር የለም። እንዳይመጣም የጸጥታ ኃይሎቻችን ሰላሙን ለማስጠበቅ የክልላችንን የጸጥታ ችግር እንዳይኖር ሀያ አራት ሰዓት እየሰሩ ነው ያለው። ችግሮች የተከሰቱም የለም። የገባ የሰረ ሰላምም ሐረሪ ክልልም የለም። ለማህበረሰቡም በዚህ ነገር ስጋት ከብቶት ወደ ሰላማዊ እንቅስቃሴውን የሚያሰጋበት ደረጃ ስለሌለ ሰላምን ማስፈን የአንድ ወገን ኃላፊነት ብቻ ሳይሆን የሁሉም ማህበረሰብ ኃላፊነት ስለሆነ ሁሉም ሰው ሰላምን ለማስፈን መስራት እንዳለበት ገልጸዋል። ክልላችን ከሌላው አንዳንድ ከማህበራዊ ላይ ያሉ ችግሮች ካሉ በስተቀር እኛ ክልል ላይ ማህበረሰቡን ስጋት ላይ የሚጥሉ ነገሮች የሉ እነዚህ የሚመነጩት ብዙ ጊዜ ያው ሐረሪ ክልል ለምን ሰላም ሆነች የሚሉ አካላት አሉ። ለምን ለምን ሰላሟ ተጠበቀ እነዛ የሚያወሩት የአየር ላይ ነው። በፌስቡክ ስጋት ነው እንጂ በሀከር እስካሁን በተደረገው ነገር ለጸጥታዋ ያለ ምንም አይነት ስጋቶችም የለም ችግሮችም የለም። አክለውም ህብረተሰቡ አጠራጣሪ ነገሮችንና ጸጉረ ልውጦችን ሲመለከት ለሚመለከተው አካል ማሳወቅ እንዳለበትም መልእክታቸውን አስተላልፈዋል። ምናልባት አንዳንድ ቦታዎች ላይ በሚወሰደው እርምጃ እኛ ጋር ሊገቡ የሚችሉ ነገሮች ካሉ ጸግሮን ልውጣዎችን መከላከል አዳዲስ ሰዎች ካዩ ለሚመለከተው አካል በመጠቆም መረጃ መስጠት ይኖርበታል። የሀገሪቷ የክልሏን ሰላም ለማስጠበቅ እያንዳንዱ ዜጋ ነው ስንጀምር በመጀመሪያ ደረጃ በይት ሰፈሮቻችን ያለው ሰው ማን ነው? ቤታችን የተከራየስ ማን ነው? የሚለው ከየት መጣ፣ ለምንድ ነው የመጣው የሚለውን ነገር አጣርቶ መጠነኛ የሆነ ስጋት ካለባቸው ለማህበረሰቡ መጠበቅ ካልሆነ በስተቀር እስካሁን በፀጥታ ኃይላችንም ይሁን በማህበረሰባችን ሸልኮ የገባ የጸረ ሰላም ኃይልም የለም፣ የጸጥታ ስጋትም የለም፣ ሰላም ነው። በሀረሪ ክልል አርባ በሚሆኑ አልሚዎች ላይ ከማስጠንቀቂያ ጀምሮ እስከ ኢንቨስትመንት ፍቃድ ስረዛ ድረስ የሚሆን እርምጃ መውሰዱን የክልሉ ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ አስታወቀ። እርምጃ ከተወሰደባቸው ባለሀብቶች መካከልም አስራ ሰባቱ በገቡት ውል መሰረት እያላለሙና መሬት ተረክበው ወደ ስራ እያልገቡ ስለመሆናቸውም ተነግሯል። ለቢሮው ዘገባ አብስራ አሰግድ በሐረሪ ክልል በአርባ አልሚዎች ላይ ከማስጠንቀቂያ ጀምሮ እስከ ኢንቨስትመንት ፍቃድ ስረዛ የሚደርስ እርምጃ መወሰዱን የክልሉ ኢንተርፕራይዝ ኢንዱስትሪ ልማት ቢሮ ምክትል ኃላፊ አቶ ሀምዲ ሳላዲን ገለጹ። የቢሮ ምክትል ኃላፊ አቶ ሀምዲ ሳላዲን በሰጡት መግለጫ መሬት ወስደው በውል መሰረት ወደ ስራ ባልገቡ፣ ግንባታ ባቋረጡና ግንባታቸውን ሳያጠናቅቁ ስራ በጀመሩ በድምሩ አርባ አልሚዎች ላይ እርምጃ መወሰዱን ነው የገለጹት። በዚህ መሰረት እርምጃ ከተወሰደባቸው ባለሀብቶች መካከል ሰባቱ ቱ በገቡት ውል መሰረት ያላለሙና ያላለሙና መሬት ተረክበው ወደ ስራ ያልገቡ ናቸው ብለዋል። 18ቱ ያለበቂ ምክንያት ግንባታ ያቋረጡና አምስት ግንባታቸውን ያላጠናቀቁ ብሎም በከፊል የመስራት ፍቃድ ሳይወስዱ በግንባታው ስራ የጀመሩ አልሚዎች መሆናቸውን ገልጸዋል። በዚህም አምስት የኢንቨስትመንት ፍቃድ ስረዛ፣ 18 እገዳ እና 17 ከመጀመሪያ እስከ መጨረሻ ማስጠንቀቂያ በመስጠት እርምጃ መወሰዱን ጠቁመዋል። በተለይ ባልተጠናቀቁ ግንባታዎች ላይ ስራ የጀመሩ አልሚዎች ግንባታቸው ባለመጠናቀቁ በዜጎች ላይ ጉዳት ሊያደርሱ የሚችሉ መሆናቸው ከግምት በማስገባት እርምጃው መወሰዱና የገለጹት የኢንቨስትመንት ፍቃድ የወሰዱ አልሚዎች የስራ እንቅስቃሴ ልዩ ትኩረት በመስጠት በጥብቅ ዲሲፕሊን ከመምራት ጀምሮ በኢንቨስትመንት ዘርፍ የተሰማሩ አልሚዎችን ችግር ለመፍታት በቁርጠኝነት እየተሰራ ነው። መንግስት ከሚያደርገው ድጋፍና ክትትል ባሻገር በኢንቨስትመንት ፍቃድ መሬት ወስደው ወደ ስራ ያልገቡ አልሚዎች ላይም ክትትል በማድረግ ተገቢው እርምጃ የመወሰዱ ስራ ተጠናክሮ እንደሚቀጥል አቶ ሀምዲ ሳላዲን ገልጸዋል። ቀጥለናል የተወደዳቸው ተመልካቾቻችን እየተከታተላችሁ የምትገኙት ከሐረሪ ቴሌቪዥን በቀጥታ ስርጭት የዕለቱን የዜና ወጃ ነው። አሁን ደግሞ ከሀገር አቀፍ ምንጮች ወዳገኘናቸው ወሬዎቻችን አለፍን። የስንዴ ምርት የሚታየው ውጤት ተስፋ ሰጪና አስደማሚ ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ነገር ግን ብዙ መስራት ይጠበቅብናል ብለዋል። በሌላ ጉዳያችን ደግሞ የብልጽግና ፓርቲ የ2018 ዓመታዊ የከፍተኛ አመራሮች ስልጠናን ማካሄድ ጀምሯል። ለእነዚህና መሰል ሀገር አቀፍ ወሬዎቻችን ደግሞ እሌኒሽ መልስ ብዙ ስራ ይጠበቅብናል ነገር ግን በስንዴ ምርት የሚታየው ውጤት ተስፋ ሰጪና አስደማሚ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ በትላንትና እለት በኦሮሚያ ክልል ምስራቅ ሸዋ ዞን የግብርና ስራዎችን ጎብኝተዋል። ከጎብኝታቸው በኋላ በሰጡት ማብራሪያም ባለፉት አመታት ለግብርናው ዘርፍ ትኩረት በመስጠት የስንዴ ምርትና ምርታማነትን ለማሳደግ በተሰራው ስራ አመርቂ ውጤት ማስመዝገብ ተችሏል ብለዋል። በዚህም ለስንዴ ጊዜ ይውል የነበረውን ከአንድ ቢሊዮን ዶላር በላይ ወጪ ማስቀረት መቻሉ ነው የተናገሩት በሀገሪቱ የሚከናወኑ የግብርና ስራዎች ተስፋ ሰጪ መሆናቸውን ገልጸው በስንዴ ልማት አምና ከነበረው ላቅ ያለ ምርት ዘንድሮ እንደሚጠበቅም አመላክተዋል። ምርታማነት እያደገ ሲሄድ ገበያ ያረጋጋል፣ ገቢ ይጨምራል ያሉት ጠቅላይ ሚኒስትሩ ከውጭ የሚገቡ ምግቦችን በመቀነስ ወደ ውጭ የምላክ አቅማችን ያድጋል ብለዋል። የግብርና ልማት ባለሙያዎች ከአርሶ አደሩ ጋር ይውላሉ። የወረዳና የዞን አመራሮች ስራቸው የሚገመገመው የአርሶ አደሩን ህይወት በመቀየር በሚያመጡት ውጤት ነው ብለዋል። ጠቅላይ ሚኒስትሩ ከፍተኛ ምርት የሚያመርቱ አካባቢዎች አርሶ አደሩ በፍጥነት ወደ ዘመናዊ የኑሮ ዘይቤ እንዲሸጋገር ማገዝ እንዳለባቸው

የብልጽግና ፓርቲ የ2018 ዓመታዊ የከፍተኛ አመራሮች ስልጠናውን ማካሄድ ጀምሯል። ስልጠናው በመደበር መንግስት እይታ የዘርፎች እምርታ በሚል መሪ ሀሳብ ለሚቀጥሉት አስር ተከታታይ ቀናት እንደሚሰጥ ተገልጿል። ስልጠናው የአመራሩን እውቀት ክህሎትና አቅም የሚገነቡ ልዩ ልዩ ርዕሰ ጉዳዮች የሚቀርቡበት መሆኑንም ፓርቲው አስታውቋል። በስልጠናው ከ2ሺ በላይ ከፌዴራልና ከክልል የተውጣጡ ከፍተኛ አመራሮች እንደሚሳተፉበት ነው የተገለጸው። ከስልጠናው በተጓዳኝ የተግባር የመስክ የልማት ስራ ጉብኝቶች የሚካሄድ መሆኑን ከፓርቲው ማህበራዊ ትስር ገጽ የተገኘው መረጃ ያመላክታል። ኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ ደረጃውን የጠበቀ የህፃናት ሙዚየም ልትገነባ መሆኑን የቱሪዝም ሚኒስቴር ሚኒስትር ዴታ አቶ ስለሺ ግርማ አስታውቀዋል። ሚኒስትር ዴታው አቶ ስለሺ ግርማ እንደገለጹት በአዲስ አበባ ከተማ ዓለም አቀፍ ደረጃውን የጠበቀ የህፃናት ሙዚየም ለመገንባት የሚያስችሉ እንቅስቃሴዎች ተጀምረዋል። በተለያዩ የዓለም ክፍሎች የልጆች ሙዚየም ተከፍተው ይጎበኛሉ ያሉት አቶ ስለሺ ህፃናትን ስለ ሀገራቸው እንዲያውቁና በትምህርት ቤት የሚማሯቸውን በሙዚየም የሚመለከቱበትን እድል ይፈጥራልን ብለዋል። ከቼክ ሪፐብሊክ መንግስት ጋር በመቀናጀት የህፃናት ሙዚየም ለመገንባ የሚገነባት የዲዛይን ስራ የተከናወነ መሆኑን ጠቅሰው በቅርቡ ለመጀመሪያ ጊዜ እንደ ሀገር የህፃናት ሙዚየም እንደሚገነባ ገልጸዋል። ለቱሪዝም ዘርፉም ጎብኚዎችን ለመሳብ እድል የሚፈጥር መሆኑን ጠቅሰው የውጭ ምንዛሬ በመጨመር የቱሪስቶችን የቆይታ ጊዜ በማራዘም የሚኖረው ድርሻ ከፍ ያለ መሆኑን ገልጸዋል። የግንባታ ስራው አጠቃላይ ሁኔታ በኢትዮጵያና በቼክ ሪፐብሊክ መንግስት በጋራ ቅንጅት እንደሚከናወን ጠቅሰው ግንባታውን ለማስጀመር መሰረታዊ የሆነ የቅድመ ዝግጅት ስራ መጠናቀቁንና ፕሮጀክቱ መጽደቁንም ተናግረዋል። ይህ ውጭ ዜና በነዳጅ ጋዝ አማካኝነት የሚፈጠር የአየር ንብክለት ሳቢያ በአመት ሁለት ነጥብ አምስት ሚሊዮን ዜጎች ሕይወታቸውን እንደሚያጡ አንድ ጥናት አመላከተ። ከጤናው ባሻገርም በዓለም 638 ሚሊየን የሚሆን የሥራ እጦት በሙቀት መጨመር ሳቢያ ባክኗለም ነው የተባለው። ለአናዶሎ ዘገባ ደግሞ ባህር ጠንከር በአየር ንብረት መዛባትና ሙቀት መጨመር ምክንያት በሚከሰቱ የጤና ችግሮች በዓለማችን የሟቾች ቁጥር ከተገመተው በላይ ከፍ እያለ መምጣቱ ይፋ ተደርጓል። በነዳጅ ጋዝ ብክለት ምክንያት ብቻ በሚፈጠር የጤና ጠንቅ ሳቢያ በአመት 2.5 ሚሊዮን ዜጎች ህይወታቸውን ያጣሉም ተብሏል። እንደ ሮፒያን አቆጣጠር በ1990ዎቹ ከነበረው መረጃ አንጻር አሁን ባለንበት ዘመን ከዓለም ሙቀት መጨመር ጋር በተያያዘ በሚከሰቱ የጤና ችግሮች ምክንያት የሚሞቱ ዜጎች ቁጥር 63 ከመቶ ያህል ጭማሪ ማሳየቱን የላንሴት ሪፖርት ያመለክታል። ላንሴት ባጋራው መረጃ መሰረትም በሙቀት መጨመር ሳቢያ ጨቅላ ህጻናትና ዕድሜያቸው የገፉ አዛውንቶች ቀዳሚዎቹ ተጎጂዎች ሆነው ተገኝተዋል ብሏል። የዓለም ሙቀት መጨመር በጤናው ዘርፍ ብቻ ሳይሆን የዓለም ኢኮኖሚያዊ እድገት የስራ ሰዓት በመዛባቱ ሳቢያ ክፉኛ እየጎዳው ነው ተብሏል። በዓለም 638 ሚሊዮን የሚሆን የስራ ሰዓት በሙቀት መጨመር ሳቢያ በአክኗል የሚላል ጥናቱ ይህ የስራ ሰዓትም በገንዘብ ሲሰላ አንድ ትሪሊየን የአሜሪካን ዶላር ሲገመት ከዓለም ጠቅላላ ምርት ወይም ጂዲፒ አንጻር ደግሞ አንድ ከመቶ ሊሆን እንደሚችል ጥናቱ ጠቁሟል። የአየር ንብረት ለውጥ የሰው ልጅ ጤናን ከሚገመተው በላይ እያመሰቃቀለው ከመሆኑ ባሻገር የምድርን አፈጣጠር ስርዓትንም እያወሳሰበው እንደሆነ ተነግሯል። በሰደድ እሳት በሚፈጠር ጭስ ብክለት ሳቢያም ባሳለፍ ነው የፈረንጆች ዓመት ብቻ 154,000 ዜጎች ህይወታቸውን አጥተዋል። በ1990 ዘጠናዎቹ የደንጉ ቫይረስና የወባ በሽታ ስርጭት ከነበሩበት ደረጃ በአየር መዛባት ሳቢያ በ49 ከመቶ ሊጨምር ችሏል። በ2023 በተካሄዱ ጥናት መሠረትም በዓለም ከነበረው የደን ሽፋን 24 ከመቶ ያህሉ ሲመናመን የበካይ ጋዝ ልቀት ደግሞ በነጥብ 6 ከመቶ ከፍ ብሏል። ይህን መረጃ ይፋ ያደረገውም በጤናው ዘርፍ ጥናቶችን ይፋ የሚያደርገው ላንሴት የተባለው እትም ሲሆን ዘገባው ደግሞ ያገኘነው ከአናዶሉ የዜና ኤጀንሲ ነው። አሜሪካ በ30 ዓመታት ውስጥ ለመጀመሪያ ጊዜ የኒውክሊየር መሳሪያ ሙከራ እንድታደርግ አሜሪካው ፕሬዝደንት ዶናልድ ትራምፕ ትዕዛዝን አስተላለፉ። ትራምፕ ይህንን ያሉት ከቻይናው ፕሬዝደንት ዢ ሺን ፒንግ ጋር በደቡብ ኮሪያ ከመገናኘታቸው በፊት ነው ተብሏል። ለቢቢሲ ዘገባ ሄኖክ ግርማ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 በላቀ የኒውክሊየር ጦር መሳሪያ እንዳላት ፕሬዚዳንቱ ተናግረዋል። በሁለተኛ ደረጃ የምትገኘው ሩሲያ እንደሆነች ጠቅሰው ቻይና በሩቁ በሶስተኝነት ትከተላለች ብለዋል። አሜሪካ እንደ አውሮፓውያን አቆጣጠር ከ1992 ወዲህ የኒውክሊየር ሙከራ አላካሄደችም። ሩሲያ ከሰሞኑ በኒውክሊየር ኃይል የሚሰራ የሚሳይል ሙከራ ስታደርግ ትራምፕ በጽኑ አጉዘዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ኒውክሌር መሳሪያ አውዳሚ ነው ቢሉም ስልጣን ላይ ሳሉ የአሜሪካ የጦር መሳሪያ ከማዘመን ውጭ አማራጭ እንደሌላቸው ገልጸዋል። የቻይና የኒውክሌር መሳሪያ አቅም በአምስት ዓመታት ውስጥ ከአሜሪካ እኩል እንደሚሆን ተናግረዋል። የኒውክሌር ጦር መሳሪያ ሙከራ እንዴት እንደሚከናወን ዝርዝር መረጃ ባይሰጡም በቅርቡ ይጀመራል ብለዋል። አሜሪካ ከ30 ዓመታት በፊት ለመጨረሻ ጊዜ የኒውክሌር መሳሪያ ሙከራ ያደረገችው በናቫዳ ግዛት ከምድር በታች በሚገኝ ወታደራዊ ካምፕ ውስጥ ነው። ዲቫይደር የሚል ስያሜ የተሰጠው ይህ ፕሮጀክት የአሜሪካ 1054ተኛ የኒውክሌር ጦር መሳሪያ ሙከራ ነው። በዓለም የመጀመሪያውን አቶሚክ ቦምብ ለመስራት ጉልሚና አስተዋጽኦ ነበረው። የአሜሪካ መንግስት ናቫዳ የሚገኘውን ወታደራዊ ካምፕ አሁን ይጠቀምበታል። የአሜሪካ ብሔራዊ የኒውክሌር ሳይንስ እና የታሪክ ሙዚየም በበኩሉ አስፈላጊ ከሆነ በዚህ ቦታ በድጋሚ ሙከራ ይደረጋል ብለዋል። ዜናዎቻችን አበቁ። ስለተከታተላችሁ እናመሰግናለን። ጤና ይስጥልን።